ስለዚህ በቆረቆርነው ከተማ ደም አጥንታችንን አፍስሰን የእኛ አያቶች ባቆሟት ኢትዮጵያ በአራቱም የኢትዮጵያ ማዘናት በነጻነት በክብር አንገታችንን ቀና አድርገን ደረታችንን ነፍተን እንዴ መሄድ የምንችለው በማልቀስ አይደለም፣ በዋይታ አይደለም፣ በልመና አይደለም፣ በለቅሶ አይደለም፣ አማራም አልሆንም በማለት አይደለም። በምንድን ነው የምንሆነው? የመጡብን ጠላቶቻችንን በየገቡበት እየገባን፣ ቅድም እንዳልኳችሁ በብሬ ንግሩን ስትሰብረው ነው ልክ የሚገባው። ልክ የሚገባው ያኔ ነው። ዛሬ የአማራ ህዝብ ነፍጡን ወልሎ ተነስቶ ለዚህ ክብር በመብቃቱ እንዴ ተኳሽማ ማን አለ እንዳማረው አተኳኮሱንማ ሁሉም ይተኩሳል። ጀግናው የአማራ ልጅ ግንባር ይወድሳል የተባለው እኮ